በክልሉ የቴክኖሎጂና የፈጠራ ስራዎችን በመደገፍና በማበረታታት የልማት ስራዎችን ውጤታማ ለማድረግ በትኩረት እየተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩም። የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ የሰራቸውን ልዩ ልዩ ማሽኖች ለክልሉ ስራና ስልጠና ቢሮ በኮምቦልቻ ከተማ አስረክቧል። ደጀን አምባቸው የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ የሰራቸውን ልዩ ልዩ ማሽኖች ለክልሉ ስራና ስልጠና ቢሮ አስረክበዋል። በኢንተርፕራይዙ የተሰሩ በመጠን 117 ማሽኖች ለልዩ ልዩ አገልግሎቶች የሚውሉም ናቸው። ፔደስታል ግራይንደር ይባላል። ግራይንደር በባህሪው የቱሎችን የሌዝ ማሽን የሚሊንግ ማሽኖች ቱሎችን እየቀረጽን ዲዛይኑን እየሰጠ ነው። በዛ ስፔክ መሰረት ይህንን ከተሮችን ማስተካከያን ማለት ነው። እዚህ ጋር የምታያቸው ደግሞ 32 ማሽነሪዎች ውድ ሰርኩራርሶ ይባላሉ። ውድ ሰርኩራርሶ ማለት የእንጨት መሰንጠቂያ ማሽን ለእያንዳንዱ የኢንተርፕራይዝ ወይም ለኢቲቪቲ ለስራና ክህሎት የምናቀርባቸው የእንጨት መሰንጠቂያ ናቸው። 90 ዲግሪ እና በ45 ዲግሪ የሚቆርጡ ማሽኖች ናቸው። ከአንድ መኪና ላይ ኢንጂን የሚበላሽብን ወይም ሞተሩ ቢነክስ ኢንጂኑን ከመኪና ውስጥ አውጥተን አንስተን ቁጭ አርገን ጠግነን መልሰን የምንተክልበት ሞባይል ሃርድዌር ክሬን ይባላል። ርክክብ የተደረገባቸው እነዚህ ማሽኖች በአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ኮምቦልቻ ቅርንጫፍ የተገጣጠሙ መሆናቸው ተጠቅሷል። እያንዳንዱ የተገጣጠሙ ስራዎች ብታያቸው ሙሉ የተሰሩት እዚህ ግቢ ውስጥ ነው። ምንም አይነት ነገር ከውጭ የገባ ነገር የለም። የመጨረሻ የገቡት ማለት ሞተሮችና ስታንዳርድ ማቴሪያሎች ብቻ ናቸው። ከዛ ውጭ ያለው ሙሉ እዚህ ያለው ባለሙያ ነው የሰራው። የአማራ ብረታብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ዋና ስራ አስፈጻሚ ዘላለም በላይ ኢንተርፕራይዙ ከስራና ሥልጠና ቢሮ በተወሰደ ውል መሠረት በኮምቦልቻ 117 በባህር ዳር ደግሞ ሰባት የተለያዩ ማሽኖች ለተቋሙ አስረክበናል ነው ያሉት። ከዚህ ቀጥሎ በትራክተር መገጣጠምና የተወሰኑ የትራክተር የአካል ክፍሎችን በማምረት የመኖ መቀነባበሪያ ፋብሪካዎችን በማምረት የላይምስቶን ፋብሪካዎችን ከዲዛይን ጀምሮ በማምረትና ለክልሉ ተቋማት በማቅረብ የበኩሉን ከተቋቋመበት ዓላማ አንጻር የበኩሉን አስተዋጽኦ ያደርጋል ብለን እናምናለን። ማሽኖቹ የተግባር ተኮር ስልጠናዎችን የሚያጠናክሩ የኢንዱስትሪና የግብርና ስራዎችን የሚያዘምኑ መሆናቸውን የተናገሩት ደግሞ የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስቡ ገበያው ናቸው። ኃላፊው የተረከቧቸውን ማሽኖች ለተደለደለላቸው የቴክኒክና ሙያ ኮሌጆች በማስረከብ የንድፈ ሃሳብ ስልጠናን በተግባር ለማስደገፍ የላቀ ሚና እንደሚኖራቸው ነው ያረጋገጡት በተለይ ብረታ ብረት፣ በእንጨት ስራ የተሰማሩ ወጣቶች የሚማሩ ተማሪዎች እነዚህ ማሽኖች ዳይሬክትሊ እጃቸውን እያፍታቱ በቲዎሪ የወሰዱትም በተግባር ውጤታማ እንዲሆኑ የሚያደርጉ ናቸው። ስለዛ ነው እኛም ፕራክቲካሊ ወጣቶቹ የሚማሩባቸው መሳሪያዎች አስፈላጊ ስለሆነ ነው። በወቅቱ ሊያዝ ነው። ስለዚህ የእነዚህ መመረት በዋናነት ፕራክቲሱ የጎላ እንዲሆን እጁ የተፍታታ ዜጋ እንዲፈጠር ያደርጋል ማለት ነው። የክልሉ ገንዘብ ቢሮ ኃላፊና የኢንተርፕራይዙ የቦርድ ሰብሳቢ ዶክተር ጥላሁን መሐሪ ኢንተርፕራይዙ የተሻለ አሰራር እንዲኖረው ድጋፍ እየተደረገ ነው ብለዋል። በተለይ ከነበረበት ችግር ወጥቶ የተሻለ ስራ እንዲተገበር ቦርዱ በኃላፊነት ይሰራል ብለዋል። ገዝተን አምጠን ከመሸጥ ገጣጥመን ወደ መሸጥ መሸጋገር መቻል አለብን። የኮምቦልቻ ብራንች ፎከስ የሚያደርገው የግብርና ማሽነሪዎች ላይ በተለይ ደግሞ ትራክተር ላይ ፎከስ አድርጎ የሚሰራ ተቋም ይሆናል። ቦርዱም ይህን አቅጣጫ ወደፊት ፎርማል በሆነ መልኩ የሚያስተላልፍና ክትትል የሚያደርግ ይሆናል። የባህር ዳሩም እንደዚሁ መጀመሪያ በታሰበው አግባብ መሰረት የሚሄድ ይሆናል። በርክክብ ስነ ስርዓቱ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የክልሉ የልማት ድርጅት የሆነውን ኢንተርፕራይዝን በመደገፍና የገበያ ትስስር በመፍጠር የህብረተሰቡን ስራ እንዲያዘምን ብሎም የመጪውን የሀገሪቱን የቴክኖሎጂ ሽግግር እንዲያሳለጥ እንደሚሰራም አረጋግጠዋል። ኢንዱስትሪው የተጣለበትን ታሪካዊና ኢኮኖሚያዊ ኃላፊነት እንዲወጣ የክልሉ ቁልፍ እና ስትራቴጂክ የኢንዱስትሪ ተቋም ሆኖ እንዲቀጥል ማድረግ የሚያስችል የባለፉ ስህተቶችን በትክክለኛ አቅጣጫና ውሳኔ አሁን ቦርዱ እንደጀምረው እያረሙ መሄድ ያስፈልጋል። የክልሉ መንግስትም ለዛ የሚሆን ተመሳሳይ ውሳኔዎችን እየወሰነ የነበሩ ችግሮችን ለመፍታት እየሰራ ነው ያለው። የያዛችሁ ተቋም ምናልባትም ሀገር በቀጣዮቹ አስር ሃያ ዓመታት በአፍሪካ እና በዓለም ደረጃ የልማትና የብልጽግና ተምሳሌት ለመሆን የያዘችውን ግብ ለማሳካት ጫንቃችሁ ላይ የወደቀ ትልቅ ኃላፊነት መሆኑን ማመንና መረዳት ያስፈልጋል።